እኔ ትናንትና ምን አልኩኝ? ሄሊሚላ በዚህ ሰሞን አረገዘች ብላ ልትመጣ ነው። የአብርሽ ወይ መኪና ልትወስድ ነው ወይ ቤቱ ልትወስድ ነው ወይ ንብረቱ፣ ወይ ብሩን የባንክ ቤት ቡኩን በእሱ ሊያረግ ፈልጋ ነው። እና በዚህ ሰሞን የምሰሙት ነገር አለ። ይሄ ነገር ካላደረገችው ሳቁብኝ ብያችሁ አልነበረም? ብያችኋለሁ። ትናንትና በለቀቁት ቪዲዮ ማለት ነው፣ ገብታችሁ ማየት ይችላላችሁ። አሁን ማለት ነው። አሰላም አለይኩም ወራህመቱላሂ ወበረካቱ የቻና ቤተሰቦቼ ናችሁ። ሰላም ናቹ? ሰላማቸው በዚህ ሰላም ሰላም እንዲ ናችሁ ባላችሁበት፣ አላህ ይጠብቅልን። ለቤቴ አዲስ ሆናችሁ ሰብ ሰብስክራብ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰቡ ቤተሰብ ቤተሰቤ ሆናችሁ ሼር፣ ላይክ እንደተለመደው በማድረግ እንደዋሳ በስተያታችሁ ኮሜንት ላይ በማስቀመጥ ቤተሰብ ሁኑ። ተቃላቃሉ ማለት ነው እንግዲህ ዛሬ እላችሁ የመጣሁት እንግዲህ ሄሊ ሜላና አብርሽ ማለት ነው አብርሽና ሔለሜላና እና አርድቤል እነ ብንያም ሁሉም አሉ ማለት ነው፣ ተሰብስቦ ማለት ነው። እንግዲህ ኢጅሌላችሁ መጥቻ ያለው ማለት ነው። እንግዲህ ከባድ ከባድ ከባድ ከባድ ችግር ተፈጥሯል ማለት ነው። ከባድ በጣም በጣም። ቪዲዮ እስከ መጨረሻ ስሙት ማለት ነው። ከባድ ከባድ ነው የተፈጠረው የዛሬው በቃ አብርሽና ሩታ የሚለያዩበት ምክንያት የሚለያዩበት ነገር ነው የተፈጠረው ማለት ነው። የመጨረሻ ውሳኔ ላይ ደርሷል አሁን ማለት ነው። አሁን የመጨረሻ ውሳኔ ላይ ማለት ነው። እነሱ ደግሞ አላህ ይቅር ይበለኝ፣ እናንተ ደህና ሲሆኑ ፍቅር ውስጥ ሲገቡ በቃ እንትን ሲሉ ሴጣን ገብተው እንደዚህ የሚበጠብጣቸው እና እንደዚህ የሚወሳወሱ እንደዚህ ተንከስክሰው መጥተው እንደዚህ ሰውን የሚያበላሹ ሰውን የሚያከሰክሱ እንደዚህ ያለ ትዳር የሰው ትዳር እንዲህ የሚበጣበጡት ሰው እንደዚህ አይነት ነገር አለ ማለት ነው። እንደዚህ አይነት ነገር አላ ይጠብቀን። አሚን በሉ እውነት አሚን በሉ። ከእንደዚህ አይነት አላህ ይጠብቀን ማለት ነው። እረ ብስሚላህ። ዛሬ ማይሰማ ጉድ የለም። ማይሰማ ጉድ የለም። ተከፍተው ሄሊሜላ ለካ እሷስ አርግዛለች። ርጉዝ ነኝ እያለች ነው። እርጉዝነኝ ያለች ነው እያስተፋት ነው። ደቂቃ ደቂቃ ወደ ሽንት ቤት የሮጠች ነው። ደቂቃ ደቂቃ ምንም ሳትቀመጥ ማለት ነው። አብርሃም እንግዲህ እዛ ቀን እንያትኝ ብሎ እንግዲህ ታመመች ተብሎ ነበረ። እሱም እዛ ቀን እንደዚህ የታመመ ፍቅር ይዞት የታመመ ቀን በፌስታል እንጀራ ይዛለት ሂዳ ነበረ ያጎረሰችው ነበር። ተራው ደግሞ ብድር በብድር ነው። እናቴ በፌስታል እንጀራ ሄዶ እያጎረሳት ነው። እሷ መብላትም አልቻለችም። ወደ ሽንት ቤት እየሮጠች ነው። እነሱ ጅል ጅላጅሎች አላወቁ መሰለኝ ምን ይላሉ ምን ሆነች ነው ምን የምታስቢው ነገር አለ ውስጥሽ ምንድ ነው የሚጨናነቀው ነገር አለ ለምንድ ነው ግልጽ አድርገሽ የማትናገሪው ለምንድ ነው ክፍት አድርገሽ የማትናገሪው አላትን አላት እኔ የምጨናነቀው ራሴን የማውቀው ከፍቼ ለመናገር በጣም ከባድ ነው አለች እና ይሄ ከባዱ ምንድ ነው አወቃችሁት እናንተ አሁን አብርሽ ላይ ነው ይህን ነገር ምትለጥፈው ማለት ነው እንግዲህ ሁሉም ሲገቡ አብረች ላይ ተጠምጥማ እንዴት እንደሆነች እንነግራችሁ አንችልም ማለት ነው። እንዲህ አርጋ እንደሳመችው ሩታም እንዲስማው አታቅም። አንድ ቀን ይኸው ሩታ እንዲስማው አታቅም እላችኋለሁ። ተጠምጥማበት ማለት ነው። እንዴት እንደሆነች እና እንዴት እንደዘለለች ነ እንነግራችሁ አንችልም። ከዛ ላይ ስማውም ዝም ምንድትል መሰላችሁ? ትከሻው ምናምን ያሸታች እጅውን አቅፋ የሳመችው እያሸታችሁ ማለት ነው። እኔ እኮ አብረሽ፣ ግን ምን አለብህ? ምን አለብህ? የሆነ ማርማ አለብህ አው የሆነ ነገር ማ አለብህ፣ አንተ ሰውየው፣ የሆነ የሚጣፍጥ ነገር ትንሽ የሆነ የሆነ እንጃ ብቻ አላቅም። ሰው ማያውቀው ነገር የሆነ ነገር አለልህ ማለት ነው። ምን ነው እንዳንተ እኛም ሰው ቢወደን ምን አለበት? እንዳንተ እንደኛም ፍቅር ቢሰጠን ሰው ምን አለበት? እንደዚህ ማለት ነው። እንግዲህ አቶ ሄሊሚላ እያጎረሰት ያጎረሳት ያለ አረገዝኩ ምን ልት ነው፣ ወደ ሽንት ቤት እያስመለሰኝ ነው ብላ ወደ ሽንት ቤት ምንሽ ነው ስትባል ጨጓራዬ ነው። እሺ አኪም ቤት እንሂድ። አኪም ቤት ከሄድን አብረሽ ተኔ ጋር ትሆን ከሆነ እሺ እንሂድ። ብቸኛ ግን ብቻ ልሆን ከሆነ አልሄድም። እንዴኛ ሁሉም ሁሉም ሰው አለልሽ። ለምንድን ነው ለምን ብቸኛ ትሆኛለሽ? እኛ አለን አደለም ወይ? አይ እና አንተ ላትለየኝ ታጠገቢያ አትለየኝ፣ ያትለየኝ ከሆነ እሺ እንሂድ። ትለየኝ ትለየኝ ከሆነ አልፈልግም። አትልም ጉድ እኮ ነው ወይ? ዘንድሮ ሩጣ አሁን እኮ ልጃን ተሸከመችም ሩጣ ነው የምትመጣልሽ። እኔ አያገባኝም፣ ይሄ ነገር የለሁበትም። እኔ የለሁበትም፣ አያገባኝም። አሁንስ የባሰ ነገር ነው የመጣው ማለት ነው። የነዚህ ሴጣን ይበርዳ ሲባል ጭራሽ የጨመረ መጣ። እውነት ነው፣ ጉድ ነው፣ ጉድ ነው። ከዛ በፌስታል እንግዲህ እንደነገርኳችሁ እንጀራ ናምጥቶ እሱን እያጎረሳት አልበላም ያለች እሷ ጥርቅም አርጋ እየበላች ነው። አመመኝ ያለች ማለት ነው። ዋጥ ታደርገው እና ብላ ሄድላቸዋለች። ዋጥ ያደረገች ማለት ነው። በደንብ አርጋ እየበላች ነው። ደግሞ አትበላም ብላቸው፣ አትበሉ ማለት ነው። በደንብ አርጋ ማለት ነው። ከዚህ ቢ ምን ሆነሽ ነው ያለች፣ ችግርሽን ያለው ነገር ተናገሪ፣ ግልጽ ሆነች ተናገሪ ስሏት፣ አይ ጨጓራዬ ነው መሰለኝ እና አላውቅም ብቻ ምግብ እምቢ ብሎኛል። እያስተፋኛለች እንዴ! ምን ጥርቅ ማርጋ እየበላች አይደለም እንዴ? ምን ያስተፋታል? ጉድ እኮ ነው እንዴ! አሁን አንተ በሱ አስፈራርታ፣ አንተ ተቅማጥ እንዳትለቅ በሱ አስፈራርታ፣ የሌለ ነገር ብርህን አውጥተህ እንዳትሰጥ ፈርተህ ማለት ነው። እውነት እንደዚህ አይነት ነገር ይፈጠራል። በላስት ክስትል ማለት ነው። አንተ እንዳትፈራ ማለት ነው። አውቃ ነው እንዳትፈራ። እውነት እውነት፣ አብርሽ እንደዚህ ሞኝ እንዳትል ማለት ነው። እንዲ አሁን ራሱ እንዴ ስግብግብ አለ መሰላችሁ። ስግብግብ ስግብግብ ያድርግህ። እና ምን አይነት ጊዜ ነው የመጣው ማለት ነው። እና እነሱም ሰላም አለቻቸው እዛ ቀን ያው፣ ተቀየ አስቀይሞ ተቀያይሞ ነበረ፣ ሰላም ተባብሎ ታርቆ ነበረ እዛ ጊዜ። ዛሬም እንደዛው። እና አልቤልና፣ ነብሪኝ፣ ቢኒያም ሁሉም ሰላም ተባባሉ። እንግዲህ እሷም ሰላም አሏት። እንግዲህ አንተ ናፍቀኸኝ ነበረ፣ የአብርሽ ማለት ነው። እንኳን መጣ ናፍቀኸኝ ነበረ እና እስቲ ቁጭ እንበል። በቃ ምንድን ነው እሺ፣ እንደዚህ የሚያስለቅስሽ እና እንደዚህ የምትሆኘው ደግሞ። ታለቅሳለች ኮ አይኗ ላይ አይጠፋም ማለት ነው። የሚያስለቅስን ባድርጋ እኮ ነው የሚያስለቅስ። እኛ ሞኝነት አላወቅንም፣ ያለቅሱ ነው ብለን ተነሱ፣ እኔ ተነሱ እኩል አለቅሳለሁ ሲያለቅሱ ማለት ነው። ለከ የሚያስለቅስ ነገር እያደረጉ ነው አይናቸው ላይ ማለት ነው። ወይ ዘንድሮ ማን አይጫወትብኝም? አይ ከዛ ምንድ ነው የሚያስጨናነቅሽ ስትባል፣ እኔ ብቸኝነት። እሺ ብቸኝነት ለምንድ ነው አንቺ ተሰው ጋር ጥሩ የማትሆኚ እንደዚህ እየሰው ባል የቀማሽ አረገዝኩ ያልሽ? ማን ያስጠጋሽ ትፈልጊያለሽ? እሺ ማንስ አጠገብሽ ሊሆን እና ተጎንሽ ሊሆን ትፈልጊያለሽ? ያም ሰው እኮ ይፈራል። የነገ ህይወት ያለው ሰው ነው። ነገ አንቺም ያ ሰውን እንደዚህ ትዳሩ እንደዚህ ብጥብጥ ነው እንዴ ምን አስበሽ ነው? እንዴ አንታወቀሽም? እንዴ የሰው ባል መንጠቅሽን። እንዴ ትንሽ ማወቅ ማወቅ አለብሽ። ትንሽ እንዶ ማለት ነው። ትንሽ እንኳን አንድ ፐርሰንቱ እንኳን ማወቅ አለብሽ። ሙሉ በሙሉ ራሱ ባታቂው ማለት ነው። እንዴ ያየ ነው እኮ ነው የሰው ባል እየነጠቅሽ አሁን ደግሞ አረገስኩ ብለሽ መጣሽ። አርገዛ ነው አሁን የሚያስተፋት ማለት ነው። አሁን ትሰማላችሁ። ነገ ቪዲዮን አረገዘች አብርሽ ጥርጣሬ እስካልገባ ማለት ነው። አሁን አብሬሽ ደንግጧል፣ የለም አቀዝቅዘዋል። እውነቴን እኮ ነው፣ አቀዝቅዘዋል። አብሬሽ ደንግጠዋል፣ በቃ ደነገጠ። ልጆቹ ራሱ ደነገጡ ማለት ነው። የሚሉትን ጠፋ፣ አይና አይናቸው አይቶ፣ ልክ ሲያስተፋት ማለት ነው። ምራቋን ይዛ ወደዛ ወደ ሽንት ቤት ስትሮጥ ልጆቹ አይና አይናቸው ታይቶ ማለት ነው። በቃ የሚሉትን ግራ ገባቸው፣ በቃ ጨነቃቸው። ማለት እንዴ፣ ምን ያደርጉታል? የሌለ ነገር እንደዚህ አይነት ነገር ሲፈጠር ማለት ነው እንደዚህ አይነት ነገር ሲመጣ ማለት ነው። እንዴ፣ አሁን ይሄ ይሄ ልማታ አሁን በቃ የምታደርገው ስታጣ፣ አብረሽ እንዴት አድርጌ በእጄ ላስገባው እንዴት አድርጌ ከሩታ ጋር ላለያየው እያለች እያለ ይሄን ሁሉ ልሰራ የነበረው በቃ ልነግራቸው አንችልም ማለት ነው። እና ይኸው አሁን ምንድን ነው የምትለው አረገዝኩኝ እንግዲህ የሰው ልጅ እንዴት ነው ዝም ብሎ በንፋስ ነው እንደሚረገዘው ወይስ እንዴት ነው? የአብርሽ ነገር አልገባኝም። እንዴ አብርሽ ምን ሆነ ነው? እንዴ ሚስት ስትት እርጉዝ ስትሆን ሁለት ቤት ነው እንዲያሮጥኮ ወይስ ምን አስበህ ነው እንደዚህ አይነት ነገር ማለት ነው። እውነት እየሆነ ከሆነ ማለት ነው፣ በቃ እኔ የምለው ምንም ነገር የለም። እውነቱ ያውጣው? የሁለታችሁም እውነቱ ያውጣው። ያ በማንም ሰው አታሳብብም፣ አኪድ በአንተ ላይ ነው። እንዴ በጣም ናፍቀኸኝ ነበረ። አጠገቤ ቁጭ በንዳት ለየኝ ብላ አድርጋ ላይ እኮ ቁጭ አድርጋ እኮ ያሸችህ ነው። እጅህን ደግሞ እየሳመችህ ነው። ትከሻህን ሁሉም እየሳመችህ ነው። እና ይህን ምን ትላላችሁ? እናተስ ቤተሰብ ምን ታስባላችሁ ማለት ነው? እንዲ ጉድ እኮ ነው ዘንድሮ። የባሰ መጣ። የበሰበት አለ ዘንድሮ ደግሞ ማለት ነው አሁን እሺ፣ ምን ልትሆኝ ነው አንቺ? አሁን ተአብርሽ ጆሮ ለማጥፋት አሁን አንቺ ወደድኩት ያለሽ አሁን አፈቀርኩት ያለሽ አሁን ያለ አንተ ልሞት ነት ያለሽ፣ ውሸታም፣ ልታሳስሪ ፈልገሽ ነው። አሁን አስመሳይ ነሽ፣ በእውነት አስመሳይ ማለት ነው። ልጁን የጓጓላት ልጁ እንኳን በደንብ ሳያየው ሚስቱ እንኳን በደንብ ቁጭ ብሎ ሳይጫወቹ አሁን ልታሳስሪ ነው ልታሳስር ይፈልገሽ ነው አሁን አቺ የምትናገሪው ቃላት በምንም ምንም የሚያምር ነገር እና ምንም የሚጥም ነገር የለውም፣ ማለት ነው። ምክንያቱም የበቃልሽ ነው የምትኖሪ እንዲ፣ ምን አይነት ሰው ናት? በአላህ እንደው ትንሽ አይከብድሽም? እንደው እንደዚህ ራሱን ለመስራት ራሱ ማለት ነው ትንሽ ክብደት ክብ እንደዛ ቃል መቀሄዱ ተበላችሁ ተለያይታችሁ ነበር አቺ ምንድነው እንደገና እንደዚህ አይነት ጥሩ ጸባይ ወይ ጥሩ ፍቅር ውስጥ ሲገቡ ማጥሽ እንዲምትበጠብጫቸው አይምሯቸው እንዲምታሰነሻቸው ማለት ነው። እንዴ ትንሽ አይከብዳችሁ? እንደው ትንሽ ትንሽ እንዶ ሰው ምን ይለኛል? አቲ እንደ ትንሽ ማለት ነው እንዴ ገና እኮ ቤተሰቡ እኮ የሱ ቤተሰብ ገና ራስ ያልመረቋት ገና የራስ ሊመጡ እኮ እየተነጋገሩ የሚዘጋጀው ምናምን እያዘጋጀ ነው፣ የሩታ ቤተሰብ ሊጠይቁ ሊመጡ ማለት ነው። ገና ምንም ነገር ሳይሆን ይሄ ልጅ እንደገና በዚህ መከራ ውስጥ የምታስገቢው እንዴ? ምን አይነት ምን አይነት እንትን ቢኖርሽ ነው? ምነት ምን አይነት አይምሮ ቢኖርሽ ነው? አሁን አንቺ አረጋሽ ብለሽ የአብርሽ ንብረት ለመካፈል እና ሩታ ለማናደድ ና ሩታ ለማውጣት የምትፈልጊው ነገር ማለት ነው። እንዴ ትንሽ አይከብድሽም? እንዴ ተማንም ዘርዛራ ጋር ዘርዝረ ዘርዝረ መጥተሽ አሁን አብርሽ ጋር እንደዚህ ነው። ተአብረሽ ጋር ያለሽ እኛ ከሆነ አይተናል። ቡታጀራ ራሱ አጠገቡ ሄደሽ የተኛሽ ቃን አይተናል። ምንም ነገር የተፈጠረ ነገር የለም። ራስሽ ነሽ። ቀስ ብለሽ መጥተሽ ሄደሽ እንደ አጠገቡ መጥሽ የተኛሹ ማለት ነው። ተኝተሽ ወደ አምስት ደቂቃ ሳይሆን እሱም ነቃ ተነሳ ማለት ነው። ምንም ነገር የተፈጠረ ነገር የለም ማለት ነው። እና ተሌላ ምንድን ነው? ወይስ የቱ ከጨረሻችሁ በኋላ ትሄዳላችሁ? ምንድን ነው ይሄ ነገር እንዴ በጣም ነው የሚያስጠላ እንደዚህ አይነት ነገር። አረገዝኩ አሁን አረገዝኩ አረገዝኩ ልትል እኮ ነው የሚያስተፋት ማለት ነው። እኔ እዚያም ጊዜ እንደዚህ ሆና ሲቆላት እኔ እኔ መስሎኛል ምንነት እንደዚህ ሆና የተለያዩ የተለያዩ ልብስ ተከራይታ አምጥታ እየለበሰች የተለያዩ ጫማዎች የለበሰች መቼም ቢሆን አብሮ ያው አብርሽ ያው ልቡን እንትን አላለም እንጂ በጣም ነበር እንትን ያልኩት እዛም ጊዜ ራሱ አስቤ ነበር ይቺ ልጅ ሩታ ለመበቀል እንደገባች። እንግዲህ ሩታ ከልጆቿ ጋር ሆነ ከልጇ ጋር ጥሩ ሰላም እንዳታሳልፍ ከባለቤቷ ጋር ጥሩ ነገር እንዳታሳልፍ፣ እንግዲህ ጊዜ እንኳን የለውም ማለት ነው። ጊዜ የለውም ማለት ነው። ጊዜ ራሱ የለውም። አሁን እንደዚህ እንትን እያለ እየተሯረጠ ሻይ እንኳን አይጠጣም ልጁ ማለት ነው። ጊዜ የለውም ማለት ነው። የተሯረጠ ማለት ነው። አሁን ይኸው ልጅቷም እንግዲህ ሩታን እንድን ለማለት ለማበቀል የፈለግሹ ነገር ተሳካልሽ ማለት ነው። እውነትም አንቺ አሁን አርግዘሽ የአብርሽ ነው ብለሽ ምርመራ እኮ አለ። ዝም ብሎ በአንድ ምርመራ ብቻ የምትፈቱ እንዳይመስላችሁ ምርመራ አለ። ትመረመራላችሁ ገና ማለት ነው። እውነቱ እስከ ሲወጣ ድረስ እውነት እውነት እውነቱ ብልቅ ብሎ እስከ ሲወጣ ድረስ ገና ትመረመራላችሁ ማለት ነው። እንዴ አንቺ በቃ ከአሁኑ የአብርሽ ንብረት ለመዝረፍ ቁልፍ ለመቀበል ፈልገሽ ያን ያልሆነ ውስጥ ገብተሽ ከምሳሪ፣ ለምንድነው አንቺ የራስሽ የሆነ ጓደኛሽን ይዘሽ በሀቂቃ ማሰሪው ማለት ነው? እንዴ የሰው ባለኮ የሰው ነው በቃ ምን ያደርግልሻል? እንዴ ትንሽ አታፍሪም እንዴ? ትንሽ እፍረት የለሽም እንዴ ኧረ በእናትሽ እንዲያው አመት የተገናኘ ከሱ ጋር አመት የሰሩ ሁለት አመት የሰሩ ሶስት አመት የሰራችሁ እኮ ነው የሆናችሁት። እንዲ እኛ አናውቅም እንደምን ነው እንዲህ እዚያ ሄደኛ ተጨማለቅኛ። እኛ እኮ እናውቃለን ሁሉም ነገር ማለት ነው። ግን እስቲ ይሄንን ነገር ብታቆሚ ብትተዩ ምን ይመስልሻል? ይቅርብሽ ማለት ነው እንግዲህ ቤተሰብ እውነት አሁን እንጀራ አብርሽ ነው የሚያበላት በፌስታል ይዘው መጥቶ እያጎረሳት ነው እንደ ለማኝ በፌስታል አምጥቶ። ምክንያቱም እሱ እንኳን ወንድ ነው እሷም ሴት። እንኳን ታሞ ሄዶ እየታመመ ጊዜ በሩ ፍቅር እየታመመ ጊዜ በፌስታል ሄዳ ነው እንጀራ ያበላችው ማለት ነው። እና ያው ሴት ነበረች በስነስርዓት በኪዳን ሳህን ይዛው የሰው ቤት የሚወሰድበት እቃ አለ በስነስርዓት ይዛ ብትመጣ ሴት ነበረች እሷም አንደኛ ጥሩ ሰው ነበረች ማለት ነው። ግን ምክንያቱም ምንም ነገር እንደዚህ አይነት ነገር እንትን ልትል አልፈለገችም ማለት ነው። አሁን ራሱ እንትን በሩ ዝጉልኝ ስትሄዱ እንትን በሩ ምንድነው አርጉልኝ ምንድነው አርጉልኝ ብላ እየተናገረች ነበረ እና አሁን ሐኪም ቤት ሂጂ ይላታል። ከአንተ እኔ ጋር ትቀመጥ ከሆነ ሄዳለሁ አትቀመጥ ከሆነ አልሄድም። እሺ ምንሽ ነው የሚያምሽ? እኔ በቃ ልቤ ይጨናነቃል፣ ራሴ ይጨናነቃል፣ አይምሮዬ ትክክል አይደለሁም። እንደዛ ነው አትልም። እና አሁን ምን ይሻለሻል ስትባል ምንም በቃ ቁጭ ላለሁ። እሺ አኪም ቤት የምንሰርሽ፣ አልሄድም። አሁን አኪም ቤት ብሞትም አልሄድም አለች። እንግዲህ ምን አስባ እንደሆነ እንደው አላህ ነው የሚያውቀው። ያው ያስትንትን ያላት ነው ምን ሽጫው ጓራ ማለት ልጁ ነው ልጅ ነው እርግዛ ነው። ሄሊሚላ አረገዘች ማለት ነው። ከማን እንዳረገዘች ግን ያው እብርሽ ነው። ግን እውነቱ ደግሞ የሚያወጣው እንግዲህ ፈጣሪ ነው። እውነቱ ያውጣልህና እንግዲህ አላህ እውነቱን ፍንቅር አድርጎ ያውጣልህ። እንጂ ዘንድሮ ተሩታ ጋር እቀጥላለሁ። እውነት ተሩታ ጋር በሌላ እንደሌላ ጊዜ እናልፏለን ብለህ እንዳትል ማለት ነው። በሌላ ጊዜ እንደሌላ ጊዜ እናልፏለን፣ ቀላል ነገር ብለህ እንዳታየው። ይሄ በጣም ከባድ ነገር ነው። በልጅ ላይ ልጅ በጣም ከባድ ነው። በጣም በጣም ማለት ነው። የኛ በጣም ይከብደናል ማለት ነው። የእናንተ ቀላል ቢሆን የእናንተ ትንሽ ቢሆን፣ የኛ ግን በጣም ይከብደናል ማለት ነው። ይህንን ይህንን ለመስራት እንግዲህ ታጥቀሽ መጥተሻል ማለት ነው። ይህንን ይህንን እንግዲህ የአብርሽ ያለው ንብረት ልትካፈይ ማለት ነው። እንግዲህ ቤተሰብ እናንተም አሳብ፣ አስተያየታችሁም እስቲ እንደዚህ አይነት ነገር ኮሜንት ላይ ያስቀምጡ ማለት ነው። እንግዲህ ሄሊሚላ አረገዝኩ አረገ ብላ መጣችላችኋለሁ። ድራማ የተሰራ ነው። እንግዲህ በሌላ ደግሞ በአዲስ ከስንገናኝ መልካም ጊዜ መልካም ቀን ናቸው። ባይ ባይ